ኳስ ያለበት ቅዳሜና እሁድ ደስ እንደሚል የምታውቂው፣ ኳስ የሌለበት ቅዳሜና እሁድ ሲኖር፣ ልክ ነው። ኢንተርናሽናል ብሬክ አሁን ከሁለት ሳምንት በኋላ ይመጣል። ልክ አሁን የዛሬ ሳምንት ጨዋታ አለ። ከዛ በኋላ ኢንተርናሽናል ብሬክ ነው። ያኔ ነው ፊልም የምታደርጊው። ቅዳሜውም ይረዝማል። ውዱም እንደዛ ይሆናል። ይህ ኳስ ምናምን የሚለው ሰው በጣም ብዙ ነው ነው ለማንኛውም በሸገር ስፖርት ፕሮግራማችን ዛሬ ከኢንተርናሽናል ብሬክ በፊት የእንግሊዝ ፕሪሚየር ሊግን ዋንጫ የማንሳት ተስፋ ስላላቸው ክለቦች እና ከኢንተርናሽናል ብሬኩ አስቀድሞ እነዚህ ክለቦች የሚያደርጓቸውን ጨዋታዎች በተመለከተ የተወሰኑ የተወሰኑ ነጥቦችን እናነሳለን። ልክ ነው። የአርሰናል አድቫንቴጅ እንዴት ነው የሚለውን ነገር በደንብ የሚያሳይ ስለሚመስለኝ ነው ኔ አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ሊያሸንፍ የሚችልበት እድል በጣም ሰፊ ነው። ይሄ እድል ይበልጥ የሚሰፋበት ምቹ ሁኔታ ደግሞ ከኢንተርናሽናል ብሬኩ ወዲህ የሚደረጉት ሁለት ሁለት የፕሪሚየር ሊግ ጨዋታዎች ለአርሰናል በጣም የተመቹት ናቸው ብዬ ነው ማምነው። ምክንያቱም አንድ አርሰናል የደረጃ ሰንጠረዡ መሪ ነው። የደረጃ ሰንጠረዥ መሪነቱ ብቻ ሳይሆን እሱን ሊሞግቱት ሊታገሉት፣ እስከ መጨረሻው ቻሌንጅ ሊያደርጉት የሚችሉ የምንላቸው ክለቦች ደግሞ ከአርሰናል ጋር ያላቸው የነጥብ ልዩነት ከወዲሁ ሰፊ እየሆነ የመጣ ነው። ለምሳሌ በርን መዝን ሰንደርላንድን እንተው፣ እነሱን ትተን ከማንቸስተር ሲቲ ብንጀምር ማንቸስተር ዩናይትድ ብንል ሊቨርፑል ብንል ቼልሲ ብንል በአርሰናል እና በእነዚህ ክለቦች መካከል ያለው የነጥብ ልዩነት ስድስትና ከዛ በላይ ነው። ከሲቲ እና ከዩናይትድ በስድስት ከሊቨርፑል በሰባት እያልሽ ነው የምትሄጀው ይሄ የሰባት ነጥብ ልዩነት፣ የስድስት ነጥብ ልዩነት የበለጠ ሊሰፋ የሚችልበት ጊዜ ማለት ዛሬ ነገ እና በሚቀጥለው ሳምንት የሚደረጉ የፕሪሚየር ሊግ ጨዋታዎች ላይ ነው። ለዚህ ነው የአርሰናል የአድቫንቴጅ ሳምንት ነው የአርሰናል ልዩ ተጠቃሚነት የሚመሰረትበት ወይም የሚመዘገብበት ሳምንት ነው ብሎ መናገር ያስችላል። የምለው እኔ በግል ለምን በይ፣ አንድ አርሰናል ጠንካራ ነው። ሁለት እነዚህ ክለቦች በሚጠበቅባቸው ልክ ገና አልመጡም፣ በተለያየ ምክንያት። የሊቨርፑል ምክንያት ለሲቲ አይሰራም። የሲቲ ምክንያት ለሊቨርፑል አይሰራም። የዩናይትድ ምክንያት ሌላ ነው፣ የቼልሲም ደግሞ ሌላ ነው። ሁለት አሁን እነዚህ ሁለት ጨዋታዎች እነዚህን ክለቦች እርስ በርሳቸው የሚያገናኝ ነው፣ እርስ በርሳቸው በሚያደርጉት ጨዋታ። አርሰናል ግን ከእነሱ መካከል አንዳቸውንም ስለማይገጥም የራሱን ውጤት በማሳመር የእነዚህን ክለቦች የእርስ በርስ ጨዋታ ውጤት እሱን የሚጠቅመው እንዲሆን መጠበቅ ይችላል። ምክንያቱ ከሶስቱ አንዱ ነው የሚመዘገበው፣ ወይ አንዳቸው ያሸንፋሉ፣ ያ ማለት ሌላቸው ነጥብ ይጥላሉ ማለት ነው፣ ወይ አቻ ይወጣሉ፣ ሁለቱም ሁለት ሁለት ክለብ ይጥላሉ ማለት ነው። ይሄ ማለት አሁን በአርሰናልና በእነሱ መካከል ያለው የነጥብ ልዩነት ይበልጥ እየሰፋ እየሰፋ ይሄዳል ማለት ነው ይሄ አርሰናልን ልብ ልብ ይሰጠዋል ሌሎቹን ተፎካካሪዎቹን ደግሞ ተስፋ ያስቆርጣል የሚል ግምት አለኝ እኔ ለምን የሚለውን እያብራራን ስለሆነ በተናጠል እያንዳንዳቸውን እኔ አርሰናል ዛሬ ከማን ጋራ ነው የሚጫወተው ከበርንሌ ጋራ ነው የሚጫወተው በርንሌ ስንተኛ ደረጃ ላይ ነው ያለው አስራ ስድስተኛ ደረጃ ላይ ነው ያለው። አርሰናል አንደኛ ነው። እንኳን በበርንሌ ስታንዳርድ ላሉ ክለቦች ይቅርና በቻምፒዮንስ ሊግም በፕሪሚየር ሊግም ጠንከር ላሉ ተጋጣሚዎች አርሰናል ምን አይነት ቡድን እንደሆነ አይተናል። ስለዚህ ለአርሰናል ይህንን ጨዋታ ማሸነፍ ያን ያህል ከባድ እንዳልሆነ መግባባት ላይ መድረስ የሚከብደን አይመስለኝም። እንደውም ምንገምተው ምንድን ነው የምትገምቹው ብትለይ ማሸነፉ ላይ አይደለም ብዙ ጎል የሚያስቆጥርበት አዎ፣ ከሌሎቹ ተፎካካሪዎቹ የጎል ልዩነቱንም የበለጠ ሰፊ ለማድረግ የሚጠቀምበት ጨዋታ ሊሆን ይችላል። ስለዚህ ነብል ነው ምክንያቱም በርንሌ ነው ቀላል ጨዋታ ነው። ግን በርንሌም ደግሞ ስታየው እስካሁን ድረስ ወደ አስራ ሰባት አካባቢ ጎል የተቆጠረበት ነው። ስለዚህ በርንሌ ላይ ጎል ማስቆጠር ቀላል ነው የሚለውን እንይዛለን። ሁለት አድቫንቴጅ ይኖረዋል ማለት ነው፣ አርሰናል ማሸነፉ እንዳለ ሆኖ በዛ ላይ ደግሞ የጎል ልዩነቱ ነው እንደዛ ነው የምንጠብቀው ከዚህ ጨዋታ። ስለዚህ አርሰናል ይሄንን በሚያደርግበት ሰዓት ላይ የአርሰናል ተፎካካሪ ያልናቸው ክለቦች ስቲ ማንቸስተር ሲቲ ከበርን መዝ ጋር ነው የሚጫወተው። በርን መዝ ማለት አሁን አርሰናልን በአራት ነጥብ አንሶ ሁለተኛ ደረጃ ላይ የተቀመጠ ማለት ነው። ማንቸስተር ሲቲ ማለት ደግሞ ከአርሰናል ስድስት ነጥብ አንሶ በደረጃ ሰንጠረዡ አምስተኛ ደረጃ ላይ የምናገኘው ክለብ ማለት ነው። ስለዚህ የበርንመዝና የማንቸስተር ሲቲ ውጤት ምን ሊሆን ይችላል? ሲቲ ሊያሸንፍ ይችላል። ሲቲ ካሸነፈ አርሰናል ከበርንመዝ ጋር የሚኖረው የነጥብ ልዩነት ሰባት ይሆንለታል። በርንመዝ ካሸነፈ ከሲቲ ጋር የሚኖረው የነጥብ ልዩነት ዘጠኝ ይሆንለታል። አቻ ከወጡ ከሲቲ በስምንት ከበርንመዝ ደግሞ በስድስት ነጥብ ይበልጣል ማለት ነው። ለአርሰናል አድቫንቴጅ ነው። ከነዚህ ሶስቱ ውጭ ሊሆን አይችልም ውጤቱ። ሌላኛው የአርሰናል ተፎካካሪ ግን ከአርሰናል በስድስት ነጥብ የሚያንስ የምንለው ኖቲንግሃም ፎረስትን የሚገጥመውን ማንቸስተር ዩናይትድን ነው። በእኔ እምነት ማንቸስተር ዩናይትድ ይህንን የኖቲንግሃሙን ጨዋታ ዛሬ ያሸንፋል። ስለዚህ በአርሰናልና በዩናይትድ መካከል የስድስት ነጥብ ልዩነቱ ሊያደር ይችላል እስከሚቀጥለው ሳምንት ድረስ ሁለቱም አሸንፈው ነገር ግን አርሰናል የሚቀጥለው ሳምንት ጨዋታው ከሰንደርላንድ ጋራ ነው። ማንቸስተር ዩናይትድ ግን ከቶተናም ሆትስፐርስ ጋር ነው የሚጫወተው። ቶተናም ከአርሰናል ጋር ያለውን የነጥብ ልዩነት ስታወጩና በደረጃ ሰንጠረዡ ሶስተኛ መሆኑን ስትመለከቺ ማንቸስተር ዩናይትድ እና አርሰናል መካከል ያለው የስድስት ነጥብ ልዩነት ዩናይትድ ከተሸነፈ ወደ ዘጠኝ ይሰፋል። ቶተናም ከተሸነፈ ከቶተናምን በተጨማሪ ሶስት ነጥብ ይበልጣል። አቻ ከጨረሱ ጨዋታቸውን ከማንቸስተር ዩናይትድ በስምንት ከቶተናም ሆትስፐርስ ጋር የሚኖረው የነጥብ ልዩነት ደግሞ በሰባት ያድጋል። ለአርሰናል አድቫንቴጅ እነሱ በሆነ ወቅት ላይ ወይ በዚህ ሳምንት ወይ በሚቀጥለው ሳምንት አንዳንዶቹ ደግሞ በዚህም ሳምንት በሚቀጥለውም ሳምንት እርስ በርሳቸው ናቸው የሚጫወቱለት። ሊቨርፑልን እነ ሊቨርፑል ካስቶን ቪላ ጋራ ነው በዚህ ሳምንት ጨዋታውን የሚያደርገው። በጣም ከባድን በሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ ስድስት እንዲያድግ ምክንያት የሆነ ቡድን ማለት ነው። አስቶን ቪላ አራቴ በፕሪምየር ሊግ መደዳውን የተሸነፈው ሊቨርፑል አስቶን ቪላን ማሸነፍ አሁን ባለው ወቅታዊ እውነት እንደሚከብደው ነው የሚታሰበው። ከዛ ቀጥሎ ሽተው የሚቀጥለው ሳምንት ደግሞ ሊቨርፑል ከማንቸስተር ሲቲ ነው፣ አርሰናል ከሰንደርላንድ። እያልኩ ያለሁት ነገር ግልጽ ነው፣ በጣም ግልጽ ነው። ይሄ ሳምንትና የሚቀጥለው ሳምንት አስተማማኝ የመምራት አቅም ላይ ነው ብለን እስካሁን ስንናገርለት የነበረው አርሰናል ከእነዚህ ሁለት ሳምንት ጨዋታዎች በኋላ በኢንተርናሽናል ብሬኩ ወቅት ከዋና ዋና ተፎካካሪዎቹ ጋር የሚኖረው የነጥብ ልዩነት በጣም ሊሰፋ የሚችልበት እድል አለ። ያርሰናል ነው ይሄ ተከታታይ ሳምንቱ የራሱን ጨዋታ ሊያሸንፍ የሚችልበት ሪላቲቭሊ በንጽጽር ቀለል ያሉ ተጋጣሚዎች፣ ሁለቱም ወደ ፕሪሚየር ሊጉ ያደጉ ተጋጣሚዎች ናቸው ያሉት። በርንሌ ማሁን ነው ያደገው ዘንድሮ፣ ሰንደርላንድም ዘንድሮ ነው ያደገው። እነሱን ነው የሚገጥመው። ሊቨርፑል ብቲ አስቶን ቪላንና ሲቲ ነው የሚገጥመው። ሲቲ ብቲ በርን መዝንና ሊቨርፑል ነው የሚገጥመው። ቼልሲ ብቲ ቶተንሃምንና ወልቭስን ነው የሚገጥመው። ቼልሲ አንዱ ቀላል ነው እንደ ማንችስተር ዩናይተድ ካላልሽ በስተቀረ በቃ እንደዛው እዛው እርስ በርሳቸው ሲጠፋጠፉለት እሱ አድቫንቴጁን ሊያስጠብቅ የሚችልበት እድል ለእኔ ታይቶኛል። ታይቶሻል ወይ? አይ በደንብ አሁን የቀረበውን ዝርዝር ማብራሪያ አድማጮቻችንን በደንብ አስተውለውታል ብዬ እንደማስበው አርሰናል ሁለቱንም ጨዋታዎች ያሸንፋል ብለህ በእርግጠኝነት የምትናገርለት ነው። በሁለት ምክንያት አንደኛ ያው ተጋጣሚዎቹ ቀለል ያሉ ስለሆኑ ሁለተኛ በራሱም ጥንካሬ ምንም እንኳን ሰንደላንድ አጀማምሩ ዘንድሮ አሪፍ ቢሆንም ግን ከአርሰናል ጋራ እንደዚህ አነጻጽረት ሊቸገርበት ይችላል። ምና የምትለው ጨዋታ አይደለም። ስለዚህ ሁለቱንም ያሸንፋል። ከድል ውጭ ያለው ውጤት ለአርሰናል ትልቅ ትልቅ መጥፎ የሚባል ውጤት በቃ። ለአርሰናል ሁለቱንም ጨዋታዎች ትክክለኛው ትክክለኛው ውጤት ተብሎ የሚገለጸው ካላቸው አቅም አንጻር አርሰናል ሁለቱንም ጨዋታዎች ማሸነፍና እንደገናም ደግሞ በርከት ያሉ ጎሎችን ማስቆጠር የሚለው አልጠብቅም። በርሌ ላይ እንጠብቃለን፣ እንደዛ ሊሆን ይችላል ብዬ ነው እኔ የምጠብቀው። እና ከሌሎቹ ተፎካካሪዎቹ አንጻር ስናየው ግን በቃ ላርሰናል የሰጠ ነው። እኔ ሁለቱንም ጨዋታ ያሸንፋል የሚለውን እርግጠኝነት ሌሎቹ ላይ ለመናገር ትንሽ ሚዘን ይመስለኛል። ከተጋጣሚዎቻቸውም አንጻር ራሳቸውም ደግሞ እየተፈተኑ ከሚገኙበት ሁኔታ አንጻር ምንም ይሁን ምን ውጤቱ ሳሙ ምንም ይሁን ምን ውጤቱ ለምሳሌ ሊቨርፑልን ውሰጁ፣ ማን ነው፣ ማንቸስተር ሲቲን ውሰጁ። ምንም ይሆኑ ምን ውጤቱ ማንቸስተር ሲቲ ቢያሸንፍም አርሰናል አይጎዳም፣ ምክንያቱም በርን መዝን አስቀርቶለት ነው የሚያሸንፈው። ማንቸስተር ሲቲ ሌላኛውን ጨዋታውን ቢያሸንፍም ምንም አርሰናል አይጎዳም። ለምን ብትኝ ሊቨርፑልን ደግሞ የበለጠ አስቀርቶለት ነዋ። አይ ውጤቱ፣ ለምን ማንቸስተር ሲቲ ያሸንፋል ብሄና፣ ገላብጩ፣ ምንም ችግር የለም። በርን መዝ ቢያሸንፍ ሲቲን አስቀርቶለት ነው፣ ሊቨርፑል ደግሞ ሲቲን ቢያሸንፈው ሲቲን አስቀርቶለት ነው። ምን መፈናፈኛ የላቸውም። አርሰናል የሚጠበቅበት የራሱን ሁለት ከኢንተርናሽናል ብሬክ በፊት ያሉ ጨዋታዎችን ማሸነፍ ብቻ ነው። ከዛ የእርስ በርሳቸው ውጤት በአንድ ወይም በሌላ መንገድ ለአርሰናል የሚገርም ምቾትን የሚፈጥር ነው። የሚገርም ምቾትን ነው የምናገርሽ። የአርሰናልና የሊቨርፑል፣ የአርሰናልና የሲቲ፣ የአርሰናልና የቼልሲ የነጥብ ልዩነት ወደ ደብል ዲጂት ሊያድግ የሚችልበት ነው። በቃ ባጭሯ ከአስርና ከዛ በላይ ይደርሳል። ተወደደም ተጠላም ነው እኮ ምልሼ በጣም ራሱን አስተማማኝ ሁኔታ ላይ አድርጎ ወደ ኢንተርናሽናል ብሬክ መሄድ ይችላል አርሰናል ሌላው ደግሞ ምናልባት ጥሩ ነገር ተብሎ ሊጠቀስ ከቻል አላቅም እንጂ ከኢንተርናሽናል ብሬክ በኋላ ነው ጠንካራ ጨዋታዎች ያሉት አርሰናል ቶተናም ና ቸልሲን ነው የሚያገኘው እና ከኢንተርናሽናል ብሬክ በኋላ የሚመጣው ስፔሻል የመጀመሪያው ጨዋታ ብዙ ጊዜ የሆነ ደስ የሚል ስሜት ላይፈጠር ይችላል። አዎ ደክም ከጉዞ የሚመለሱበት ተጫዋቾች የተዳከሙበት ሊሆን ስለሚችል ያንንም አድቫንቴጅ ሊያገኝ ይችል ይሆናል ብለን ያው እንገምተዋለን። ግን ዋናው ሀሳባችን አሁን እየተወያየን የምንገኘው ከኢንተርናሽናል ብሬክ በፊት አርሰናል አዎ እነዚህ ሁለት የሚቀጥለው ሳምንት ስለዚህ በሀያ ስምንት ነጥብ ሊጉን እየመራ ወደ ኢንተርናሽናል ብሬክ የሚሄድበት እድል አለ ማለት ነው፣ ሁለቱንም ጨዋታዎች። ስለዚህ ይሄ ምቹ ጊዜ ለአርሰናል ብለን ስንናገር በትክክል በቃ ሁኔታዎችን የሚያሳይ ነው። ጥሩ ነገር፣ ሌላው ያው አስቸጋሪ ጨዋታዎቹን ቀድሞ መጨረሱም ነው። አርሰናል አሁን ትንሽ ሳሳ ያሉ ወይንም የማይከብዱ ጨዋታዎች አሁን በዚህ ወቅት እንዲገጥሙት ያደረገው አንድ ለምሳሌ ሊቨርፑልን ገጥሞ ተለይቷል። ሲቲን ገጥሟል ለይቷል። ዩናይትድን ገጥሟል ለይቷል። ኒውካስልን ገጥሟል ለይቷል። እነዚህ እነዚህ ውጤቶች አሉት አርሰናል ሳይጫወት መደዳውን ቀሎት አይደለም፣ ይህንን የፈተና ጊዜ አልፎት ነው እሱ። አሁን ሌላው ከነዚህ ሁለት ተከታታይ ጨዋታዎች የዛሬና የነገ እንደዚሁም የሚቀጥለው ቅዳሜና እሁድ ጨዋታዎች በኋላ አንድ ሌላ ነገር የምንለይ ደግሞ ይመስለኛል። ምንድነው የሚለየው? ማነው ትክክለኛው የአርሰናል ዋንጫ ተፎካካሪ ሆኖ የሚቀጥለው የሚለውንም እንለያል። የሚንጠባጠብ ይኖራል ወደ ተስፋ አስቆራጭ ነጥብ ልዩነት ውስጥ የሚገባ ጠንክሮና በርትቶ የሚሄድና የሚቀጥል ሊኖር ይችላል። ለምሳሌ እንበልና አርሰናል ሁለቱንም ጨዋታ አሸነፈ አሁን ባስቀመጥ ነው ምክንያት አርሰናል ሀያ ስምንት ነጥብ ሆነ ማንቸስተር ሲቲ በርንመዝንም ሊቨርፑልንም ካሸነፈ ሀያ ሁለት ነጥብ ነው የሚሆነው ስለዚህ በአርሰናልና በማንቸስተር ሲቲ መካከል ከነዚህ የሁለቱ ተከታታይ ጨዋታዎች በኋላ በስድስት የሚቀጥል ከሆነ ሲቲ ለአርሰናል ትሬቱ ነው። እመኝኝህን ይሄንን ስጋት ነው የሚሆነው። አንድ ነገር ነው። ሊቨርፑል ከነዚህ አራት ጨዋታዎች መቸገር በኋላ እነዚህን ሁለት ጨዋታዎች አሸንፎ ስቲል ጨዋታዎቹ ከባድ ሆነው ከአስቶን ቪላና ከሲቲ ጋር ተጫውቶ ስቲል ከአርሰናል ጋር ያለውን የነጥብ ልዩነት በሰባት የሚያጸና ከሆነ የሊቨርፑል ተስፋም ዜሮ ብለን የምንጠራው አይሆንም። እነዚህም አይነት ክለቦች ራሳቸውን የሚያወጡበት ማን ዩናይትድ ኖቲንግሃም ፎረስትንና ቶተናምን ከገጠመ በኋላ ከአርሰናል ጋር ያለውን የነጥብ ልዩነት በስድስት የሚያስቀጥል ከሆነ ስለ ማንቸስተር ዩናይትድ የዋንጫ ተፎካካሪ መሆን የማይዘግብ ዓለም አቀፍ ሚዲያ አይኖርም። አፌ ሞልቼ ነው የምነግርሽ። ይሄ ልክ አሁን ማራቶን ውድድር አድርገሽ ብትወስድው ፕሪሚየር ሊጉን ብዙ ጊዜ በዛ ስለሚመስሉት የሆነ ተገንጥሎ የሚመራ ፓክ አለ አደለም? አስርም ሊሆኑ ይችላሉ፣ ስድስትም ሊሆኑ ይችላሉ። ከስድስቱ ማን ይወጣ ይሆን ምናምን የምትይበት ይሄ፣ የዛሬና ነገ እና የሚቀጥለው ሳምንት ጨዋታዎች ይሄንን ፓክ የምናቀበት አርሰናል በትክክል ፓክ ውስጥ ይኖራል፣ ግን ማንን አስከትሎ የሚለማን አብሮት የሚሆነውአብሮት የሚዘልቀው ማን ነው? እንዳልከው ነው። ሩጫ ላይ በቃ አሁን ተቆረጡ ምናም ይባለዋል አይደል? ፓኩ ይሄ ይቆረጣል፣ እሱ መንጋ ይቆረጣል፣ አጃቢው በሙሉ ይቆረጣል። ግን ዋናው ፍሮንት ላይን ላይ የምናገኛቸው እነማን ናቸው የሚለውን ከመለየት አንጻር የዛሬና ነገ የሚቀጥለው ሳምንት ቅዳሜና እሁድ ጨዋታ ሳምሪ እመኝኝ ትልቅ ትልቅ ፋይዳ አለሁ ትልቅ ፋይዳ አለ። ወሳኝ ወቅት ነው ብለው ለመናገር እንችላለን። ምንም ጥርጥር የለው፣ ምንም ጥርጥር አሲዋ። እያገላበት ሻሲው ወደ ፈለግሸው አድርጊው። የሚንጠባጠቡበትን እድል አሰላንኩ መጀመሪያ ማንቸስተር ሲቲ በቦርንማውዝም በሊቨርፑልም ከተሸነፈ ከአርሰናል በአስራ ሁለት ነጥብ አነሰ ፓክ ውስጥ አለ ልለው አልችልም፣ እኔ መልሶ የሚሰበሰብበት ዕድል እስካልመጣት ድረስ። ሊቨርፑል በስቶንቪላን በማንቸስተር ሲቲን ተሸነፈና በመደዳው ስድስት ጨዋታ ተሸነፈ በይ ከአርሰናል ጋር የሚኖሩ የነጥብ ልዩነት አስራ ሶስት ሆነ። እኔ ፓክ ውስጥ አለ ልልሽ አልችልም። ይለይላቸዋል ነው የምልሽ። ሶ ለእነዚህ ክለቦች የደረጃ ሰንጠረዡን እየመራ ካለው አርሰናል ብዙ ላለመራቅ ወሳኝ ወሳኝ ነው። ለአርሰናልም በጣም ወሳኝ ነው፣ ለምን እንደሆነ አስረዳን። ለሊቨርፑል ወሳኝ ነው፣ ለምን እንደሆነ እያስረዳን ነው። ለሲቲ በጣም ወሳኝ ነው፣ ለምን እንደሆነ እያስረዳን ነው። ማን ላይ ይከብዳል ብትይኝ፣ አስቶን ቪላን እና ሲቲን የሚገጥመው ሊቨርፑል ላይ። ሲቲ በርን መዘንና ሊቨርፑልን ስለሚገጥም እነዚህ ሁለቱ ላይ ይከብዳል በአንጻራዊነት ለቼልሲ ቢያንስ የወልቭሱ ስላለ ለዩናይትድ ቢያንስ የኖቲንግሃሙ ጨዋታ ስላለ እዛው አካባቢ ለመቆየት እድል ሊኖራቸው ይችላል። ስለዚህ በጨዋታ ቅለት ይሄድን እንደሆነ አርሰናል ቀላል ጨዋታዎች አሉት፣ ሁለቱ አንደኛ ነው። ሁለተኛ ቼልሲ ይሻላል። ዎልቭስ ዎልቭስ ውልቭስ እና ቶተናም የሚገጥሞች ኤልሲ ነው። ሶስተኛው የዩናይትድ ነው ቀላል። አራተኛና አምስተኛ ግን እነዛ ናቸው፣ በጣም ከባዱ እነዛ ነው። ስለዚህ በሁለቱም መንገድ ለማሳየት ነው የሞክሩት። ልክ ነው። ስለዚህ በቃ አሪፉ ነገር የእንግሊዝ ፕሪምየር ሊግ የዋንጫ ፍክክርንን በተመለከተ ትልቁን ነገር አውቀን ወደ ኢንተርናሽናል ብሬክ የምንሄድበት ጨዋታዎች ናቸው። ተከታትለው የሚመጡት ሁለት ጨዋታዎች ማለት ነው። ይሄ ለአርሰናል በጣም ምቹ ነው ብለናል። እንዲህ ምን ያክል ይጠቀምበታል የሚለው ላይ ብዙ ምን ጥርጥር የሚኖረን አይመስለኝም። ግን ትልቁ ነገር ሌሎቹ ማንቸስተር ሲቲም ሊቨርፑልም እነዚህን ጨዋታዎች እንዴት ይወጧቸዋል የሚለው ነው የበለጠ ምን ጠብቀው፣ እና የዋንጫ ፍክክሩን በተመለከተ ብዙ ነገር ለይቶለት ወደ ኢንተርናሽናል ብሬክ ልንሄድ እንችላለን አይ ደግሞ? ብዙ ነገር እንደገና ጥቅጥቅ እንዳለ አሁንም ተፎካካሪ መሆናቸውን እንዳረጋገጡ ወደ ኢንተርናሽናል ብሬክ ልንሄድ እንችላለን። አሁን ባለው መረጃ ግን የሊቨርፑል አሁን መጀመሪያ ላይ ትልቁ ዋንጫ የማንሳት እድል ይሰጥ የነበረው በኦፕታ ለሊቨርፑል ነው እና አሁን ሊቨርፑል ዋንጫ የማንሳት እድሉ ተብሎ ዘጠኝ ነጥብ ሰባት በመቶ ሆኗል። በጣም ነው የወረደው፣ በጣም ነው የወረደው። የአርሰናል ደግሞ በሚገርም ሁኔታ ወደ ላይ ወጥቶ ስልሳ ሰባት ነጥብ ስምንት በመቶ እድል ሰፊ ነው። ይሄ በጣም ብዙ ይመስለኛል። ይሄ አሁን ያው ክረንት ሊ እያስመዘገቡ ከሚገኘው ውጤት አንጻር የመጣ ነው ግን ምቹውን ጊዜ አርሰናል እንዴት ነው የሚጠቀምበት የሚለውን በነዚህ ሁለት ተከታታይ ላይ ለምሳሌ ምሳሌ በተተገበረ ምሳሌ ምሳሌ ምናባዊ ምሳሌ አይደለም እንዳሁኑ ተግባራዊ በሆነ ነገር ምሳሌ ብሰጥሽ ያለፉት ሳምንት ጨዋታዎች ያለፉት ሳምንት የነበሩትን ጨዋታዎች ቅዳሜና እሑድ ውሰጃቸው ማንቸስተር ሲቲ ምን ሆነ ተሸነፈ በማን በአስቶንቪላ እና ምን ተከሰተ አርሰናል የነጥብ ልዩነቱን ከሲቲ አሰፋ አርሰናል የራሱን ጨዋታ ስላሸነፈ ማለት ነው። ቼልሲ ምን ሆነ? ተሸነፈ በማ በሰንደርላንድ። ስለዚህ ከአርሰናል ጋር የነጥብ ልዩነቱ በሶስት የበለጠ ሰፋ። ሊቨርፑል ምን ሆነ? ተሸነፈ። ስለዚህ ምን ሆነ? የሊቨርፑልም እና የአርሰናል የነጥብ ልዩነት በሰባት ሰፋ፣ በብሬንትፎርድ ስለተሸነፈ። ገብቶሻል መልሽ። ያ ዊክ የአርሰናል ዊክ ነበረ። የራሱን ድላ መጣ ሌሎቹ ተንጠባጠቡለት እና ምን ሆነ ስሙ ልዩነታቸው ሰፋ ሆነ። ወሬው እሱ ሆነ ከሊቨርፑል በሰባት ከሲቲ በስድስት ምናምን አይነት ነገር አወራ። አሁን በሚቀጥለው ሳምንት እና ዛሬና ነገ በሚደረጉ ጨዋታዎች ደግሞ እንዲሁ አይነት ነገር የማጋተም እድሉ ሰፊ ነው ነው። ለዚህ ነው የአርሰናል የአድቫንቴጅ ጊዜ ነው። አድቫንቴጅ መውሰጃው ጊዜ ነው። የሚለውን ነገር የምናነሳው አሪፍ ነው። ጥሩ ፖይንት ነው። አዎ እስቲ አድማጮች ተነጋገሩበት። በጣም ዳይናሚክ ምርኔ ነው። አይ ልክ ነው፣ በደንብ ነው። ስሌቱንም ለማስቀመጥ የሞከር ነው እና ይነጋገሩበት፣ ሀሳብ ይስጡበት አድማጮቻችንም ይሆናል ብለው የሚገምቱትንም ቢነግሩን ደስ ይለናል። ተጨማሪ ደግሞ መረጃዎችን ሸገር ስፖርት ዊዛ አበበ ግደይ በተሰኘው የዩትዩብ ቻናላችን ላይ ይዘን እንመጣለን። እንጨርሳለን እዚህ ላይ ፕሮግራማችንን። እናመሰግናለን፣ አብራችሁን ስለነበራችሁ የተከበራችሁ አድማጮቻችን። በያላችሁበት መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኖር 2010